2017-18 የግብዓት ስርጭትን በተመለከተ ያው መነሻችን 2015-16 ወይም 2016-17 ስለሆነ ባለፈው አመት አጠቃላይ የነበረው የመዳበሪያ ስርጭት ቀደም ብለን ከባለፉት ዓመታት ትምህርት ወስደንበት አርሶአደሮች መሬት ያላቸው አርሶ አደሮች ባሉት 11 ቀበሌዎች ወደ 8573 ሄክታር መሬት ይታረሳል። ይህ መሬት ጦም እንዳያደር አርሶ አደሮቹ በተለይ መሬት ያላቸው አርሶ አደሮች እንዲያገኙ ባለፈው አመትም ያው ግብረ ኃይል አለው፣ ከንቲባው ሰብሳቢ ነው። በዛ አማካኝነት እስከ ታስከ ቀበሌ ድረስ ወርደን አወያይተን ከሞላ ጎደል ፍታሐዊ ለማድረግ ከባለፉት አመታት ባለፈው አመት ፍታሐዊ ለማድረግ ሞክረናል። በዛም ልክ አሁን ያለው የምርት መጠን ባለን ክትትል እንደ ግብርና ጥሩ የሚባል ደረጃ ላይ ያለ ነው። ችግሩ የነበረው ግን ምንድነው? አልፎ አልፎ የተወሰኑ ቀበሌዎች መሬት ያለውን አርሶ አደር ከመለየት ይልቅ ደበላልቆ ይመላክ መሬት የሌለው ግን ከቤተሰብ ያለ መሬት ያለው መሻማት ነገሮች ተከስተዋል። እሱን ገምግመናል በአመቱ መጨረሻ። ሌላኛው ሁለተኛው ችግር የነበረ እጥረት ነው። እጥረት ነበረ እንደ ክልል በጣም ሀሳቡን ወስዶ በዚህ አመት ያስተካከለው ቢሆንም፣ ባለፈው አመት የተወሰነ እጥረት የነበረበት ነው። እጥረትም ቢኖር ያው በመሀል ከክልሉ ጋር እየተነጋገርን የተወሰነ እየደጉ ምንሄድንበት አመት ነው የነበረ በዚህ አመት ደግሞ ያን ታሳቢ ያደረገ ምናልባትም ከባለፈው አመት 50 ፐርሰንት ማለት ይቻለ የጨመረው ክልሉ በዛው ልክ መጨመሩ ብቻ አይደለም ወቅቱ የጠበቀ ነው ወቅቱ ነው የጠበቀ ነው ባለፈው አመት በዚ ሰአት ወደ ታች ቀበሌ ያሉ መጋዘኖች ወይም ፍረስራ አልገባም ነበር በዚህ አመት ኦልሞስት 66 ፐርሰንቱን አካባቢ አድርሰናል ወደ ሰባት ህብረ ስራ ማህበራት መጋዘኖች አሁን ሞልተዋል። ይደርሶልናል የሚቀረን ስራ የቀረው ማምጣት። ሁለተኛ ደግሞ አርሶ አደሩ ከባለፈው አመት በተለየ መንገድ ተለይቶ ስርጭት መጀመር እና ዋጋውም በዚህ አመት ከባለፈው በጣም የጨመረ ስለሆነ ላንድ ወር ያክል ተከታታይ ግንዛቤ ይፈጥረናል። አሁንም ግንዛቤ መፍጠር አለብን። ምክንያቱም ይህ ግንዛቤ የሚፈጠርለት አለም አቀፋዊ ሁኔታው ያለው የኢኮኖሚ ሪፎርሙ፣ የዶላር ጭማሪው እና አርሶ አደሩ ደግሞ ወደ ራሱ ሲወስድ አጠቃላይ ምርትና ምርት አምርቶ የጨመረም ቢሆን የሚሸጠው ዋጋም ቢሆን ተነጻጻሪ ሲታይ መዳበሪያ ዋጋ ያን ያልጨመረ ማለት አይቻልም። ከባለፈው ሲታይ ጨምሯል። አሁን ያርሶ አደሩ ያለበት ነባሪያ ሁኔታ፣ አገሪቱ ያለችበት ሁኔታ፣ አለም አቀፍ ያለው የገበያ እንቅስቃሴ ደግሞ የተወሰነ ከፍ ያለ ስለሆነ እንደ ሀገር መንግስት 8 ቢሊየን ብር ድጎማ አድርጎ ከአንድ ኩንታል ሶስት ሺ ምናምን ብር ደጉሟል ያም ሆኖ ከባለፈ ዓመት በእርግጥ የጨመረ ስለሆነ እያስረዳና ያለ ነው። ዋናው ነገር የመዳበሪያ መጨመር ሳይሆን ገበሬው ከወሰደ በኋላ ለታለመለት አላማ ማዋል በትክክል ከመጀመሪያ እርሻ እስከ አራተኛ እርሻ አርሶ ምርትና ምርት እንዲጨምር እስከ መጨረሻው አሰባሰብ ድረስ እስከ አረም ድረስ ካደረገ ግብዓት እንደወሰደው ልክ ምርት ስለሚያገኝ፣ ምናልባት ዋናው የግብርና ኤክስቴንሽን ስራችን፣ የምክር ሀሳብ ስራችን፣ ክትትላችን ካደገ የመረበረጭ ማሪው ያን ያህል ጉዳት አደረሰበት ሄዶ ሄዶ ምርት ላይ ስለሚያገኘው ማለት ነው። ኮንትሮባንድ እንደኛ ከተማ መደብረ ቤት ይተው አናሳ ስለሆነ ኮንትሮባንድ ይለም ግን ከሆመራ ከማን ከሽሬ ጭምርት ይመጣል በባህር ዳር ለሪት እና ይሄ ግብረ ኃይል ነው የሚፈተው በትክክል ባዙ አካባቢና በዚህ በወለቃ ጫፍ ባሉ ኬላዎች። ከ ስድስት መቶ በላይ ኩንታል መዳበሪያ ዩሪያም ዳፕም በዚህ አመት ተይዞ ለአርሶ አደሮች ተሰጥቷል። የጸጥታ መዋቅር በቁርጠኝነት በግብረ ኃይል ተገምግሞ ኢቨን የተቀጡ ሰዎችም አሉ። በዚህ ላይ ስራዬ ብለ ያዙ። ግን መንግስት ልጎማ እያደረገ እያመጣ ለነሱ አላግባብ የሚወስዱ እየተቀጡ ያሉበት ሁኔታ አለ። በዚህ ላይ የመንግስት መዋቅሮች ሙያተኞች፣ ጭምርት በግብርና ስር ያሉ ደብዳቤ ጽፎ የምናገኛቸውም አሉ ይለፍ ብለው እና ይህም በደን በትክክል መታረም አለበት። ምክንያቱም ለታለመለት አላማ መዋል ሲገባው ዝምሎ ኮንትሮባንድ ወስዶ ግለሰብ መበልፀጊያ እንዳይሆን በዚህ አመት ከባለፈው አመታት በተሻለ መንገድ አጠናክረን መስራት አለ ብለን እናስባለን። የዛሬው መድረክም የጸጥታ መዋቅሮችን ግብረ ኃይሎችን ጭማሪ አብረን ስለሰበሰብን ወደፊት ባለው ወደ ታች ግብረ ኃይል አቋቁመን ምንከታተለው ይሆናል። እንግዲህ በዚህ አመት ያለው አጠቃላይ የግብርና እንቅስቃሴ እንደኛ እንደ ግብርና ጥሩ ቁመና ላይ ነው ያለነው። ወደፊት በስርጭትና ፍትሀዊ በማድረግ በኩል ደግሞ ወደ ታች አንድ ደረጃ ሙያተኛውን ቡድን መሪውን አውርደን ቀበሌና ጎጥ ከፋፍለን ምናወያይ ምናደራጅ አርሶ አደሩ ምናነቃና ምናሰራጭ ይሆናል የሚል ግምት ነው ያለን። በዚህ አመት 21984 ኩንታል ነው የመጣልን። ይሄ ከተማው ጭምር የሚታረሱ መሬቶች ጦም እንዳያድሩ ለከተማው ራሱ ደልድለናል። ከተማው ውስጥ ወደ 411 ሄክታር መሬት ይታረሳል በክረምት ከ8573 ተጨማሪ ከአራት መቶ በላይ ከተማው ላይ ስለሚታረስ ለነሱ ኢቭን የነሱን ክትትል የሚያደርግ ምርት እንዲጨምር ከተማ ውስጥ ያሉ በአትክልትም ሆነ በመኸር ሰብል የሚመረቱ ምርቶች ለከተማው ስለሚጠቅሙ ከገጠር ጭምርት ሙያተኛ መድበን እንዴት የግብርና እንቅስቃሴው ከተማ ውስጥ ያሉ ከተማ ውስጥ ያሉ ጭምርት ከገጠሩ ከ11 ቀበሌ ውጭ ሙያተኛ መድበን ጭምርት ምክር ሀሳብ እንዲሰጡ እርሻ እንዴት እንደሚታረስ ዘር እንዴት እንደሚዘራ ስርጭቱ ማን እንደሚወስደው ጭምርት ሙያተኛ መድበን እያሰራ ያለ ነው። ስለዚህ አሁን ያለው የመዳበሪያ መጠን በቆሎ አንድ ሄክታር ወደ አራት ኩንታል ይጨርሳል። በምክር ሀሳቡ ከሆነ ሌሎቹ አንድ ነጥብ አምስት ሁለት ኩንታል ምናምን ነው። ጤፍ ሌሎች የሚጨርሱ ስለዚህ አሁን ባለው ሁኔታ እንደኛ አግሬሲቭሊ በትክክለኛው ፍትሀዊ ካደረግነው በቂ ነው ብለን ነው የምናስበው። አመሰግናለሁ። ደስ ያለባቸው እባላለሁ። የጎንደር ከተማ አስተዳደር ህብረት ስራ ማህበራት ተጣሪ ጽህፈት ቤት የግብይት ቡድን መሪ ነኝ። በተጠየቅ ነው መሰረት እንግዲህ በዚህ አመት የ2017/2018 አመት የምርት ዘመን የአፈር ማዳበሪያ ስርጭትን በተመለከተ አቅርቦቱ ከምርጥ ዘር ጋር ያለውን አሁን በዚህ አመት መንግስትም ከባለፈው ያለውን ችግር አይቶ የማዳበሪያ አቅርቦቱ አሁን በተሻለ መንገድ እየቀረበ ነው ያለ በእኛ ከተማ አስተዳደር ከዩኒየን ከፀሐይ ዩኒየን ሁለገብ ወደ መሰረታዊ ሁለገቦች ወደ መሰረታዊ ማህበራት ሁለገብ የማዳበሪያ እንትኖችን እያስገባ እናያለን። አሁን በተሻለ መንገድ ነው ያለን። የትንሽ የተወሰነ ያልገባ ካልሆነ 66 ፐርሰንቱን በማስገባት ከወዲሁ የኛ የማህበራት ሰራተኞች መጋዘናቸውን ከፍተው የመረከብ ቶሎ ደረሰኝ የመስጠት ና የስርጭት መጋዘን ክፍት አድርገው እንዲጠብቁ እያደረግ ነው። በዚህ መሰረት ግብርና የቀበሌው አስተዳዳሪ ግብርና ጽህፈት ኃላፊ፣ የቀበሌው ና የቀበሌው አስተዳዳሪ መልምሉ አርሶ አድሩ ለጸዳይ ባንክ ሰጠው፣ ጸዳይ ባንክ ኩፐን ሲቆርጥ ማዳበሪያም በኩፐን ለማሰራጨት አሁሉን ነገር አጠናቀን ዝግጅት ያለ እንደኛ እንደ ማህበራት በ ሰባቱ ሙለገቦች ስርጭት ለመጀመር ጥረት እያደረግን እናያለን። 66 ፐርሰንት የሚሆነው የማዳበሪያ ግብዓት ወደ መካዝን ወደ መሰረታዊ የአርሶ አደር ገብቷል። አሁን ዝግጅቱ ተጠናቋል። አርሶ አደሮ ኩፐን ይዞ ሲመጣ ለማዳበሪያ ማሰራጨት ዝግጅት ነው ያለን። ያለው ኩፐን ማዳበሪያ እንዳይሰራጭ ህገ ወጥ እንዳይሆን ግብርናና የቀበሌ አስተዳዳሪ ጥረት ባለ መንገድ ግብርና የግብዓት ስርጭት ቴክኒክ ኮሚቴውና ግብረ ኃይሉም ክትትል እንዲያደርግ ከወዲሁ ከግብርና ጋር እየተመጋገረ ስራዎችን እየሰጠን ነው። በዛሬው እለትም የግብርና ቤተሰቦችን፣ አጠቃላይ ማህበራትን፣ ጸደይ ባንክን፣ የማህበራት ባለሙያዎችን፣ የግብርና ባለሙያዎችን፣ የጸደይ ባንክን እንዲሁም የፀሀይ ሁለገብ ዋናው የሚያሰራጨው ፀሀይ ሁለገብን በጋራ ግብርና ጠርቶ ስልጠናዎችን እየሰጠን ነው፣ ግምገማዎችን እያካሄድን ነው። እኒህ ስልጠናዊ ግምገማዎችን ቀብለን ደግሞ ወደፊት ስርጭት ለማድረግ እንደኛ እንደ ማህበራት ሁሉንም መጋዘን ክፍት አድርገናል። ባለሙያዎቻቸው ስልጣና ሰጠናል። በሁሉም መጋዘኖች ሰራተኞችን አሟልተናል። በሚሰርጭት የሚደረግበት ስለዚህ ዝግጁ ነው የሚል እናስባለን።